ድል፣ ሌላ ሶስት ነጥብ፣ አርሰናል በፕሪምየር ሊጉ ጎል ሳይቆጠርበት የጨረሰው ሌላ ጨዋታ። እነዚህንና ሌሎች በጣም በጎ ነገሮችን ማሳየትና ማስመዝገብ የቻለው አርሰናል ዌስትሃም ዩናይትድን ሁለት ለዜሮ በሆነ ውጤት በማሸነፍ በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ አናት ላይ ለመቀመጥ ችሏል። አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪምየር ሊግን ለማሸነፍ ከፍተኛ ግምት ከተሰጣቸው ክለቦች መካከል አንዱ ነው። አሰልጣኝ አርቴታ ደግሞ ይህንን ድል እንዲያሳካ ጫና አለበት ተብሎ በጣም ብዙ ጊዜ ይነገራል። እስካሁን ድረስ በእንግሊዝ ፕሪምየር ሊግ በሊቨርፑል ከደረሰበት የአንድ ለዜሮ ሽንፈት ውጪ አርሰናል በማንም አልተሸነፈም። ዛሬም አስተማማኝ በሆነ የሜዳ ላይ እንቅስቃሴ ዌስትሃም ዩናይትድን ሁለት ለዜሮ በሆነ ውጤት አሸንፏል። ቡካዮ ሳካ ጎሎን አስቆጥሯል። ዴክላን ራይስም እንደዚሁም። በዚህ ጨዋታ ላይ የቡካዮ ሳካ አስገራሚ የቁጥር መረጃም የታየበት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 እንዲችል ማገዛችሁን ቀጥሎ እንላለን። ይህንን ስለምታደርጉም እጅግ እጅግ በጣም አድርገን እናመሰግናለን። አርሰናል አስተማማኝ ድልን አስመዝግቧል። በደረጃ ሰንጠረዥም መሪነትን ከሊቨርፑል ለጊዜውን ቢሆን ተረክቧል። በዚህ ጨዋታ ዙሪያ መነሳት ያለባቸውን የተወሰኑ ነጥቦችን እናነሳለን። ታዲያ ከጨዋታው ጋር አያይዘን መጀመሪያ ማንሳት ያለብን ባለፈው የውድድር ዓመት ብዙዎቻችሁ ታስታውሱ እንደሆነ ከአርሰናል የቻምፒዮንስ ሊግ ጨዋታ ዎች በኋላ የሚደረጉ የፕሪሚየር ሊግ ጨዋታዎች ለአርሰናል ፈታኝ፣ አስቸጋሪ ምናልባትም ባለፉት ሁለት የውድድር ዓመታት አርሰናል በተደጋጋሚ ነጥብ የሚጥልባቸው ጨዋታዎች ከቻምፒዮንስ ሊግ ቀጥሎ የሚያደርጋቸው የፕሪሚየር ሊግ መርሃ ግብሮች ነበሩ። ለዚህ ነው ዛሬ አርሰናልን የምናደንቀው ሁለት ለዜሮ ስላሸነፈ የደረጃ ሰንጠረዡን መሪነት ከሊቨርፑል ስለተረከበ ወይም ደግሞ በድጋሚ ጎል ሳይቆጠርበት ጨዋታውን ስላጠናቀቅ አይደለም። ካለፉት ሁለት ዓመታት በተለይም ደግሞ ካለፈው የ2425 የውድድር ዓመት በሚገባ ተምሮባቸዋል ከሚባሉት ነገሮች መካከል ከቻምፒዮንስ ሊግ መልስ የሚገጥሙትን ክለቦች ዶሚኔት ማድረግ ጨዋታውን ማሸነፍና ሙሉ ሶስት ነጥብ መውሰድ ያቅተው ነበር። የአርሰናል የሜዳ ላይ እንቅስቃሴ ከእነዚህ ያለፉት ዓመታት ስህተቶቹ በሚገባ መማር የታየበት ፕሮፌሽናልም ጨዋታውን ማኔጅ ያደረጉበት እንደሆነ የእግር ኳስ ተንታኞቹ እየተናገሩ ይገኛሉ። አርቴታ በዚህ ጨዋታ ላይ ለምሳሌ በመሀል ክፍሉ ጥምረት ያጫወታቸው ወይም የእሱ የመጀመሪያ ተመራጭ የሆኑት ማርቲን ኦዲጋርድ፣ ኤበረቺ ኢዜ እንደዚሁም ደክላን ራይስ ነበሩ። እነዚህን ሶስት ተጫዋቾች ወደ ሜዳ ይዞ ሲገባ ሁለት በማጥቃት አቅማቸው ጥሩ የሆኑ ወይም የአርሰናልን የማጥቃት እንቅስቃሴ የተሻለ እንዲሆን የማድረግ አቅም ያላቸውን ኢዜንና ኦዲጋርድን ይዞ ወደ ሜዳ የገባበት ጨዋታውን በእነዚህ ተጫዋቾች የጀመረበት ምክንያት ሁላችንም በቀላሉ ልንረዳው የምንችልም የሚገባም ይመስለኛል። ምክንያቱም እንደዚህ ባለ ጨዋታ ዌስትሃም ዩናይትድ ሊያደርግ የሚችለው በሚገባ መከላከል አርሰናል የግብድል እንዳይፈጥር ማድረግ አርሰናል ሆኖለትና ተሳክቶለት ጎል እንዳያስቆጥር ለማድረግ የዌስትሃም ዩናይትድ አሰልጣኝ ኖኖ ስፒሪቱ ሳንቶና ተጫዋቾቹ ከፍተኛ ጥረት እንደሚያደርጉ በእርግጠኝነት መናገር ይቻላል። ስለዚህ የአርቴታ ኦዲጋርደንና ኢዜን ይዞ መግባት ለቡድኑ ለመድፈኞቹ የበለጠ የማጥቃት አቅምን የግብድል መፍጠርን እና ጎል ማስቆጠርንም እንደዚሁ ለማሳካት እንዲረዳ ነው። በዚሁ ሂደት ላይ ነው እንግዲህ የተወሰኑ ደቂቃዎችን አርሰናል ያሳለፈው ኦዲጋርድ ተጎድቶ ከሜዳ እስኪወጣ ድረስ። የአርቴታ ሀሳብ የነበረው በጣም በጣም በጣም ትክክለኛና ተመራጭ የሆነ ነው። ዌስትሃምን መገመት ከባድ አይደለም። ምክንያቱም ዌስትሃም ዩናይትድ በዘንድሮ የውድድር ዓመት በእጅጉ የተፈተነ የተቸገረ ለዛም ደግሞ ሲባል አሰልጣኝ ግርሃም ፖተርን ያሰናበተና ኖኖ ኤስፒሪቶ ሳንቶን አዲስ አሰልጣኝ አድርጎ የሾመ ነው። ስለዚህ የመቸገር ስሜት ላይ የነበ የነበረው አዲስ አሰልጣኝ የቀጠረው አዲሱ አሰልጣኝ ደግሞ ገና በቂ ጊዜ ከዌስትሃም ተጫዋቾች ጋር አላገኙም። ካልን የአርሰናልን አቅም በማወቅና በመረዳት አርሰናል በሜዳው እንደሚጫወት አምኖ በመቀበል መከላከል ላይ ያተኮረ ስልት፣ ሀሳብ ኑኖ ስፒሪቶ ሳንቶ እንደሚመርጡ ስለተረዳ ነው። አርቴታ በዚህ መንገድ ሁለቱን ተጫዋቾች ወደ ሜዳ ይዞ በመግባት ጨዋታውን ሊጀምር እየተገደደው፣ በኋላ ግን ኦዲጋርድ ተጎድቶ በሚወጣበት ጊዜ ምናልባት አርቴታ ያደርጋል ተብሎ የተገመተው ነገር ምንድን ነው? በቃ ይሄ ላይክ ፎር ላይክ አይነት ለውውጥ አላደለም ኦዲጋርድን የእሱን አይነት ሚና ሊወጣ የሚችል ተጫዋችን ሊያስገባ ይችላል ነው ያንን የሚወስን ከሆነ ሊያስገባ የሚችለው ያለምንም ጥርጥር እንግዲህ በማጥቃት እንቅስቃሴው ለአርሰናልን ሊያግዝ የሚችል ኦዲጋርድ በሌለበትም ቦታ ጊዜ እሱ እዛ ቦታ ላይ ሲጫወት የምናውቀው ኤታኖዋኔሪ ነው። ነገር ግን አርቴታ ከኤታኖዋኔሪ ይልቅ ማርቲን ዙብሜንዲን ይዞ ገባና የተለመደውን ቅርጹን እንደገና መፈለግ ጀመረ። ይህም ቢሆን መጥፎና የተሳሳተ ውሳኔ ነው ልንል አንችል አርቴታ የወሰናቸው ውሳኔዎች ትክክል ናቸው ብዬ ነው በእኔ በኩል የምረዳው። ይህም ደግሞ በሚገባ ሰርቶለታል። ስለዚህ ዙብሜንዲ፣ ደክላን ራይስ፣ ኢዜ እስከ መጨረሻው ድረስ የአርሰናልን የማጥቃት እንቅስቃሴ አርሰናል መሀል ክፍሉ ላይ የሚኖረውን የበላይነት በመቆጣጠር ረገድ በጣም ትልቅ አስተዋጽኦ ነበራቸው ብለን መውሰድ እንችላለን በዚህ ጨዋታ ላይ። በነገራችን ላይ አርሰናል ሁለት ጎሎችን አስቆጥሯል። ሁለት ነጥብ ሰባት ኤክስፔክትድ ጎልስ ነበረው ሀያ አንድ ጊዜ የ ግብ ሙከራን አድርጓል። ካደረጋቸው የግብ ሙከራዎች አምስቱ ኢላማቸውን እየጠበቁ ነበሩ። ስልሳ ሰባት በመቶ የኳስ ቁጥጥርም ነበረው እንደዚሁም ደግሞ በሌሎቹም የጨዋታውን ሚዛን መለኪያ መስፈርቶች ብንወስድ አርሰናል ምን ያህል በዌስትሃም ዩናይትድ ላይ ብልጫ እንደነበረው በትክክል የምናይበት ነው። ዌስትሃም ዩናይትድ በዚህ ጨዋታ ላይ አሁን የተናገርነውን መከላከልን ምርጫው አድርጎ አርሰናል ምንም አይነት የግብ ድል የመፍጠር ጎል የማስቆጠር እድል እንዳይኖረው ለማድረግ አስቦ እንደገባ የምታውቁት በዘጠና ደቂቃው አንድ ሚላ መሆን የጠበቀ ሙከራን ማድረግን አልቻለም ነበረ። ዌስትሃም ዩናይትድ ይህ ያልነበረን ፍላጎታቸው ቢቻል ዜሮ ለዜሮን ቢሆነ አቻ ወጥተው ጨዋታውን ማጠናቀቅን ይመርጡ ነበር። ነገር ግን እነዚህ ሁለት የዴክላን ራይስ እና የቡካዮሳካ ጎሎች አርሰናልን ባለሙሉ ሶስት ነጥብ እንዲሆንና የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ መምራት እንዲጀምር ያስቻሉት ናቸው። ሌላው ከጨዋታው ጋር ተይዞ መነሳት ያለበት ነገር የካላፊዮሪ ነው። ካላፊዮሪ ምናልባት በዚህ ጊዜ ለአሰልጣኝ አርቴታ በጣም ከሚመካባቸው ከሚተማመንባቸው ተጫዋቾች መካከል አንዱ እንደሆነ ምንም ጥርጥር ያለው አይመስለኝም። ምክንያቱም እስካሁን ድረስ በፕሪሚየር ሊጉ በተከታታይ በሁሉም ጨዋታዎች የመጀመሪያ ተሰላፊ እያደረገ የሚያስገባው ጣሊያናዊውን ሪካርዶ ካላፊዮሪን ነው። ሪካርዶ ካላፊዮሪ ደግሞ በተሰጠው የመጫወት እድል በደንብ እየተጠቀመ ያለ ሚናውን በአግባቡ በመወጣት አይደለም ያመነበትን አርቴታን ይቅርና ጨዋታውን የሚከታተሉ የአርሰናል ደጋፊዎችን ገለልተኛ የእግር ኳስ ወዳጆችንም በሚገባ እያሳመነ ይገኛል። እንደ ሌፍት ባክ ጨዋታውን የሚጀምር ነው ቢባልም ካላፊ ወሬ ነገር ግን በብዙ ቦታዎች ላይ በመገኘት ሜዳውን አካሎ በመጫወት ሚናዎቹን በአግባቡ በመወጣት የመከላከል ስራውን ይሰራል። እንደገና በማጥቃት እንቅስቃሴውም ላይ በጣም ትልቅ አስተዋጽኦን ያደርጋል። በጣም በቅርብ ጊዜ አርቴታ ሲናገር ሰምታችሁት ከሆነ ለምንድን ነው ሉዊስ ስኬሊ ባለፈው የውድድር አመት በተለይ የውድድር አመቱ አጋማሽ በኋላ በጣም ምርጥ ብቃትን ያሳየ ምርጥ ልጅ ነው፣ 18 ዓመት ላይ የሚገኘው ሉዊስ ስኬሊ ነገር ግን በዘንድሮ የውድድር አመት የስኬሊ ሜዳ ላይ የመታየት እድል በእጅጉ የተገደበ፣ ምናልባትም ዋና ዋና ተጫዋቾቹን በማያሰልፍበት ወይም ለማሰለፍ በማይገደድበት ጨዋታ ላይ ነው አርቴታ ለሉዊስ ስኬሊ እድልን እየሰጠ ያለው እና ያን ጊዜ ሲጠየቅ ስኬሊ ምንም አጉድሎ አይደለም ማለት ስኬሊ በጣም ጥሩ ነው ቦታው ላይ እያደረገ ያለው ከሱ የጎደለ ነገር የለም፣ ከሱ የሚበልጥ ብቃት ላይ ካላፊዮሪ ስለሚገኝ ብቻ ነው እንጂ ስለዚህ ማይልስ ስኬሊ ያጎደለው ነገር የለም። ካላፊዮሪ ግን ቱ ዘ ኔክስት ሌቭል መቷል አለ በቃ ስለዚህ ስኬሊ የሚጠበቅበት አሁንም ከካላፊዮሪ ሌቭል ጋር መምጣት ወይም ከቻለ ደግሞ ካላፊዮሪን መብለጥ ነው እያለ የጣሊያናዊው ተጫዋች የሚገኝበትን ድንቅ ብቃት ሲገልጽ ነበር እና 20526 ሊዩስ ስኬሊ የተገደበ እድል የኖረው በካላፊዮሪ አስገራሚ ብቃት ምክንያት ነው። ስለዚህ እንደ ካላፊዮሪ አይነት በአርቴታ በዚህ ሰዓት በጣም የሚታምንበት ተጫዋች ስለ መኖሩ እርግጠኛ አይደለንም ብለው ነው በጣም ብዙ ሰዎች አስተያየቶቻቸውን እየሰጡ የሚገኙት አንዳንድ ጊዜ እንደ ፕሌ ሜኪንግ ሚድፊልደር ይሆናል አንዳንዴ እንደ ዊንግ ባክ ይሆናል አንዳንዴ እንደ ፉል ባክ ይሆናል በጣም በጣም በጣም የሚገርም አቅም ላይ ነው የሚገኘው እንደዚሁም ደግሞ የጎል ኮንትሪቢሽን በጣም ጥሩ ነው ዛሬም የመጀመሪያው አርባ አምስት ሊያልቅ አካባቢ በጣም ጥሩ የማግባት ጥረትን አድርጎ እንደነበረ ሁላችንም እናስታውሳለን ስለዚህ አርሰናል ከካላፊ የወሬ በዘንድሮ የውድድር ዓመት በፕሪሚየር ሊጉም በቻምፒዮንስ ሊግም የተሻለ ውጤት ለማምጣት ከሚተማመንባቸው ተጫዋቾቹ መካከል አንዱ እንደሆነ ሁሉ ተጫዋቹም ደግሞ የሚገባውን አገልግሎት እየሰጠ ይገኛል። ደግሞ በዛሬው ጨዋታ ላይ የተለየ ታሪክን መስራት የቻለው ቡካዮ ሳካ ነው። ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ ላርሰናል ያደረጋቸው ጨዋታዎች ቁጥር ሁለት መቶ ደርሷል። በፕሪሚየር ሊጉ ብቻ ይሄ ልጅ ገና 24 አመቱ ነው። በ24 አመቱ ላርሰናል የሁለት መቶ የፕሪሚየር ሊግ ጨዋታን መጫወት ብቻ ሳይሆን ጎል ፕላስ አሲስት ኮንትሪቢሽን ወይም ያገባው ጎል ሲደመር ለጓደኞቹ የሰጠው የኳስ ብዛት ዛሬ አንድ መቶ ደርሷል። ቡካዮ ሳካ በአርሰናል እንዲህ ያለ ቁጥር ላይ በመድረስ ጎል ፕላስ አሲስት መቶ እና ከዛ በላይ የሆኑ በጣም ጥቂት ተጫዋቾች ናቸው። በአርሰናል ታሪክ አሁን እሱ ስምንተኛው ደረጃ ላይ የተቀመጠ ተጫዋች ሆኗል። ሁላችንም በቀላሉ ለመገመት እንደምንችለው ቴሪ ዳንኤል ኦንሪ አንድ መቶ ሰባ አምስት ጎሎችን ያገባ ሰባ አራት ደግሞ ለጎል የሚሆኑ ኳሶችን የሰጠ በአጠቃላይ በአርሰናል ማሊያ 249 ጎል ኮንትሪቢዩሽን ያለው ተጫዋች ነው። እሱ አንደኛ ነው። ዴኒስ ቤርካምፕ፣ ሮበን ቫንፐርሲ፣ ኢያን ራይት፣ ቲዮ ዋልኮ ሴስ ፋብሪያዝ እና ሮበር ፒሬዝ እስከ አሁን ድረስ ማለትም ዛሬ ቡካዮሳካ እዚህ መቶኛ ቁጥሩ ላይ እስኪደርስ ድረስ በአርሰናል ማሊያ መቶና ከዛ በላይ ጎል ፕላስ አሲስት ላይ መድረስ የቻሉ ተጫዋቾች ናቸው። ዛሬ እዚህ ተርታ ተቀላቅሏል። ቡካዮ ኦሳካ ቡካዮ ኦሳካ በ2019 ለአርሰናል ለመጀመሪያ ጊዜ መጫወት ከጀመረበት ጊዜ አንስቶ እስከ ዛሬው የዌስትሃም ጨዋታ እና በፔናልቲ ጎሉን እስካስቆጠረበት ጊዜ ድረስ 55 ጎሎችን አግብቷል። 45 ለጎል የሚሆኑ ኳሶችን ሰጥቷል። አንድ መቶ ደርሶለታል የጎል ኮንትሪቢሽኑ። በዚህ ሰዓት ላይ የእግር ኳስ ተንታኞች በዚህ ተጫዋች ድንቅ አስተዋጽኦ ዙሪያ በዚህ ዕድሜው ስለደረሰበት አስገራሚ የቁጥር ልክ የተለያዩ ሀሳቦችን እየተናገሩ ይገኛሉ። በነገራችን ላይ በጣም በቅርቡ ደግሞም በዚህ የውድድር አመት ከብዙዎቹ ያርሰናል ታላላቅ ተጫዋቾች በልጦ ቁጥሩን ከፍ ያደርጋል ተብሎ ይጠበቃል። ምክንያቱም እሱ አንድ መቶ የጎል ኮንትሪቢሽን አለው ስንል፣ ሮበርት ፒሬዝ ያለው 103 ነው፣ ሴስ ፋብሪያዝ 105፣ ዋልኮት 108። የነዚህን ተጫዋቾች ቁጥር ለመብለጥ ቡካዮሳካ በዘንድሮ የውድድር አመት ይቸገራል ተብሎ አይጠበቅም። ሌላው ቀርቶ ለኤያን ራይትና ለቫን ፐርሲም ቢሆን ስጋት የሚሆንበት አቅም አለው። ምክንያቱም ኤያን ራይት 123 የጎል ኮንትሪቢሽን ነው በፕሪሚየር ሊጉ ለአርሰናል ማሳየት የቻለው። በነገራችን ላይ ይህንን ያልነው በዘንድሮ የውድድር ዓመት ሊደርስባቸው የሚችላቸውን ተጫዋቾች ስንጠቅስ ነው እንጂ ልጁ ገና 24 አመቱ ነው። ከአርሰናል ጋር አዲሱ ኮንትራትን ይፈራረማል ተብሎ እየተጠበቀ ነው ያለው። አዲሱ ኮንትራት ግፋ ቢል እስከ 2030 ድረስ ይቆያል በነዚህ ሁሉ ጊዜያቶች በአርሰናል ጎልና አሲስት በማድረግ ጥሩ ቁጥር ላይ መድረስ ከቻሉ ተጫዋቾች መካከል አንዱ ምናልባትም በከፍታ ከሚጠሩት መካከል አንዱ እንደሚሆን ምንም ጥርጥር የለውም። ሄንሪ ብለን ሳካ ስላለ ማለታችን በእርግጠኝነት ልንናገር አንችልም። በነገራችን ላይ ሁለት መቶ ጨዋታ ተጫውቶ አንድ መቶ የጎል ኮንትሪቢሽን ላይ መድረስ ማለት በየ ከአንዳንድ ጨዋታ ኤቭሪ አዘር ጌም ማለት ነው። አንድ ጨዋታ አልፎ በአንደኛው አንዱን ጨዋታ አልፎ በአንደኛው ወይ ያገባል ወይ ለጎል የሚሆን ኳስ ይሰጣል ማለት ነው። ይሄ በጣም እጅግ እጅግ በጣም የሚደንቅ ነው። ከጨዋታው በፊት አርብ ዕለት በነበረው ጋዜጣዊ መግለጫ አሰልጣኙ አርቴታ አንድ ነገር ተናግረው ነበረ። ከቡካዮሳካ ጋራ ተያይዘው የሚነሱት የቁጥር መረጃዎች የእውነት ለመናገር ከእድሜው አንጻር አስትሮኖሚካል ናቸው ብሏል። በቃ የተለዩ ናቸው፣ የሚደንቁ ናቸው የሚል አስተያየትን ሰጥቷል። አሁን ይሄ ቃል አሁን ይሄ አስተያየት ስለ ቡካዮሳካ የአርቴታ ብቻ አይደለም የሁሉም የእግር ኳስ ወዳጆች የሁሉም የእግር ኳስ ተንታኞችም እንጂ። በሀያ አራት አመቱ አርሰናልን ለሚያክል ትልቅ ክለብ ዋና ተጫዋች ሆኖ እንዲህ ያሉ የቁጥር ምስክርነቶችን ማጀቢያ አድርጎ የምናየው ቡካዮሳካ ነው። ደግሞም እሱ የአርሰናል አምበል ሆኖ ኃላፊነቱን በአግባቡ እየተወጣ ይገኛል። አርሰናል የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን አሁን በአንደኝነት እየመራ ነው። የቼልሲና ና የሊቨርፑልን ጨዋታ ውጤት ተከትሎ ይህንን ቦታ አስጠብቆ ሊቀጥል ወይም ደግሞ መልሶ ለሊቨርፑል ሊያስረክብ ይችላል። ለማንኛውም አርሰናል ያምራልም ያስፈራልም። በጣም አስተማማኝ የሚባሉ ድሎችን የማስመዝገብ አቅሙን ይዞ እንደቀጠለ ነው። ደግሞ በሌላ ፕሮግራም በዝርዝር ጉዳዮች ዳግም እንመለሳለን። አብራችሁን ስለሆናችሁ እጅግ በጣም አድርገን እናመሰግናለን። ሌላ በኦልድ ትራፎርድ የተደረገው የማንቸስተር ዩናይትድንና የሰንደርላንድን ጨዋታ በተመለከተ የወዲያው ምልከታችንን ወደ እናንተ ይዘን ከተወሰኑ ሰዓታት በኋላ ስለምንመጣ ጠብቁን ማለትም እንወዳለን። በያላችሁበት የአማረ ጊዜ የእናንተ ይሁን። ኢትዮጵያ ለዘላለም ትኖር። 2010.